ኤችጂኤን የወንጀል ታሪክ የተለያዩ ዓለም አቀፍ እንዲሁም ሀገራዊ የወንጀል ታሪኮችን፣ ውስብስብ የወንጀል ትዕይንት ቋጠሮዎችን እየፈተልን በድንቅ አቀራረብ ወደ እናንተ እናደርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁ እንላለን። ኤችጂኤን የወንጀል ታሪክ የኪነ ጥበብ የማህበረሰቡን የዕለት ተዕለት ኑሮ በጉልህ ከሚገለጽበት አበይት መንገዶች አንዱ ነው። ሀገራት ያሉበትን የእድገት ደረጃና ስልጣኔ እንዲሁም የመጪው ዘመን ግባቸውን በጥበብ ከሽነው ለህዝብ የሚያደርሱበት ህዝብን በማነቃቃት ይበልጥ በሥራ እንዲተጋ ከማድረግም ባለፈ ባህሉን ወጉን፣ አስተሳሰቡን ለሌሎች እንዲሸጥ በማድረግ ረገድ የማይጠቃሚናን ይጫወታል። በተለይ የኪነ ጥበብ ዘውግ የሆኑት ቲያትር፣ ድራማዎችና ፊልሞች፣ ዘጋቢ ፊልሞች፣ ግለ ታሪክና የታሪክ ማስታወሻዎች የግለሰቦችን ስራዎች ሌሎች እንዲያውቁትና እንዲማሩበት ከማድረጉም በላይ በርካቶች በግለሰቦቹ መንገድ እንዲሄዱ ትልቅ መነሳሳትን ይፈጥራል። አንዳንዴም እኩይ ድርጊት ያላቸው ግለሰቦች ታሪክም በፊልም በታሪክ መዛግብትና በግለ ታሪክ ተመዝግበው እናገኛለን። ምናልባት እነዛ ግለሰቦች ያሳለፉት መጥፎ ተግባርና የወንጀል ድርጊታቸው ለብዙዎች ትምህርት እንዲሆንና ብዙዎች በእነሱ መንገድ ላይ እንዳይሄዱ በማሰብ ሊሆን ይችላል። የበርካታ ጸሐፊያንና የፊልም አዘጋጆችን ትኩረት በመሳብ ብዙ መጽሐፎች በሕይወት ታሪኳ ዙሪያ ተጽፏል። ተከታታይ ፊልሞችም እንዲሁ ተሰርተዋል። ለአብነት ያህልም እንደ አውሮፓውያን አቆጣጠር በ1990 በታዋቂው ደራሲ የተጻፈው ዘጋድ ጋድማዘር የተሰኘው መጽሐፍ እንዲሁም በ2006 በቢል ኮርቤንስ የተዘጋጀው ኮኬን ካውቦይ የተሰኘው ዘጋቢ ፊልም። ከዚህ ባሻገርም እንደ አውሮፓውያን አቆጣጠር በ2016 ታዋቂው አቀንቃኝ ጄኒፈር ሎፔዝ የተሳተፈችበት በኋላም ካትሪን ዜታ የተወነችበት ዘ ኮኬን ጋድ ማዘር የተሰኘ ፊልም በእሷ የሕይወት ታሪክ ዙሪያ ተሰርቷል። ምን ይሄ ብቻ በጃንዋሪ 2024 በኔትፍሊክስ ተከታታይ ድራማ ላይ ሶፊያ ቨርጋራ ዋና ተዋና የሆነ የተሳተፈችበት ብላንኮ ኢን ግሪሴልዳ የተሰኘው በግለሰቧ ታሪክ ላይ የሚያጠነጥን ተከታታይ ድራማም ተሰርቷል። ዓለማችን በታሪኳ ያየቻቸው ከባድ ሚዛን የአደንዛዥ እፅ አዘዋዋሪዎች በብዛት ወንዶች ናቸው። በእርግጥ እንደ ኤልቻፖ፣ ፓብሎ ኤስኮፓር፣ ኦሲኤል ካርዲናስ ጊለን ፍራንክ ሉካስ ያሉ ወንድ የአደንዛዥ እጽ አዘዋዋሪዎች ዓለማችንን መቆሚያ መቀመጫ አሳጥተው እንቅልፍ የለሽ የደም ጅረስ ሲያደርጓትም ኖሯል። ዛሬ የምንነግራችሁ ደግሞ የአንዲት ሴት ታሪክ ግን ትንሽ ለየት ያለ ታሪክን ነው። ከጥቂት ሴት አደንዛዥ እጽ አዘዋዋሪዎች መካከል እንደ እርሷ ያለ የገሃነብ ቁልፊያዊ ስለመኖሩ እንጃ። ይቺ ሴት ባልተለመደ መልኩ ጫፍ የረገጠች ምህረት የለሽ የአደንዛዥ እጽ አዘዋዋሪ በመሆን ታሪክ በጥቁር መዝገቡ ላይ ያስፍሯታል። ገና በእድሜዋ ማለዳ ነበር ሴተኛ ዳሪነትን የተለማመደችው። በራሷ ልዩ ዲዛይን በተሰሩ ልዩ የውስጥ ልብሶች በምታስገባው በርካታ መጠን ባለው ኮኬን በተባለ አደንዛዥ እፅ ምክንያት በተለይ ለኒውዮርክ፣ ለደቡብ ካሊፎርኒያ፣ ለማያሚና ለፍሎሪዳ ግዛት አስተዳዳሪዎች ለዘመናት ጨርቅ የምታስጥል ራስ ምታት ነበረች። ከምንጊዜውም የዓለማችን አስር ሀብታም የአደንዛዥ እፅ ጌቶች መካከልም ብቸኛዋ ሴት ናት። እስከ 250 የሚደርሱ ነፍሶችን በግፍ በቀጥታና በተዘዋዋሪ ነጥቃለች። መግደል ከአማራት የአይን ቀለም ደስ አላለኝም ከሚል ከፍ ያለ ምክንያት አያሻትም። እንዲያውም ከዚህ ስኬቷ ያደረሳት ይህ አንጀት የለሽ ጭካኔዋ ነውም ይባላል። ሰርቺ የገሀነምን ቁልፍ የጨበጠችው ሴት የአደንዛዥ እፅ አዘዋዋሪ በቅጽል ስሟ የኮኬኗ ንግሥት ወይም ዘጋድ ማዘር አሊያም በመዝገብ ስሟ ደግሞ ግሪሴልዳ ብላንኮ ሬስትሮፔ ትባላለች። የተወለደችው እንደ አውሮፓውያን አቆጣጠር ፌብርዋሪ 15 1943 ነው፣ ቦታው ደግሞ ካርቴጅና ኮሎምቢያ። የምታሰቃያት እናቷን ሽሽት ይሁን ሌላ ግፊት፣ እርግጡን እንዲህ ነው ብሎ መናገር በማይቻልበት ምክንያት ገና በለጋ እድሜዋ ሴተኛ አዳሪ በመሆን መስራት እንደጀመረች የታሪክ ማህደሩ ያሳያል። ወዲያው ግን እምብዛም ታዋቂ ባልሆነ አንድ የአደንዛዥ እፅ ቡድን ውስጥ በመግባት ከኮሎምቢያ ተነስተው መዳረሻቸውን በተለይ ኒውዮርክ፣ ማያሚና ደቡብ ካሊፎርኒያ ባደረጉ የኮኬን እጾች ላይ ቁልፍ ሚና መጫወት ጀመረች። የዚህ የማፊያ ቡድን አባላት እጅግ በጣም ብዙ መጠን ያለውን ኮኬን የሚያስገቡት በራሷ ንድፍ ባዘጋጀቻቸው ልዩ በሆኑ የውስጥ ልብሶቿ መሆኑ ደግሞ ብላንኮ ለዚህ ሥራ የተሰጠች መሆኗን ገና በማለዳው አረጋግጧል። ኋላ እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ አካባቢ ኮሎምቢያን ትታ ወደ ኒውዮርክ አቀናች። ታዲያ በዚህ ጊዜ እሷ ያለችበት እምብዛም እውቅና የሌለው የአደንዛጭ እፅ አዘዋዋሪ ቡድን ከርሷ አባል መሆን በኋላ ከነ ፓብሎ ኤስኮባር ከመሳሰሉ በሹክሹክታ እንጂ ጮክ ብለው ከማይጠሯቸው ጨርቃቸውን ከጣሉ የአደንዛጭ እፅ አዘዋዋሪዎች የሚስተካከል ግዙፍ የአደንዛጭ እፅ አዘዋዋሪ መረብን በመዘርጋት ከፍተኛ መጠን ያላቸውን ኮኬንና ሌሎች እጾችን ወደ አሜሪካ እንደ ጠላሞት ሆኖ በስውር የማስገባት አቅም ላይ ደርሶ ነበር። ነገር ግን እዚህ ላይ ብላንኮ ቀለበት ውስጥ ገባች። የአሜሪካ የመድኃኒት ማስፈጸሚያ ኤጀንሲ ቀደም ብሎ በዘረጋው ተልእኮ ባንሺ አማካኝነት ሲከታተላት ኖሮ እርሷንና 30 የሚደርሱ ግብር አበሮቿን 150 ኪሎ ግራም የሚሆን ኮኬን ወደ አሜሪካ ግዛት ማስገባታቸውን ደርሽበታለሁ በማለት በፌዴራል የአደንዛጭ እጽ ሴራ ክስ መስርቶ በስልጥ እርሱ ሊነግሳቸው መንቀሳቀስ ጀመረ። ሆኖም ግን ብላንኮ ነገርየውን ቀድሞ ደርሷት ኖሮ ሹልክ ብላ ወደ ትውልድ አገሯ ወደ ኮሎምቢያ በመመለስ አመለጠቻቸው። መቼም ያደቆነ ሰይጣን ሳያቀስስ አይቀርም ነውና ነገርየው ብላንኮ ብዙም ሳትቆይ ወደ አሜሪካ ሹልክ ብላ ተመልሳ ገባች። በዚያ ጊዜ ግን ማረፊያዋን ያደረገችው የቀለጠውን ኒውዮርክ ከተማን ሳይሆን ዘና ያለችውን ማያሚ የተባለችዋን ግዛት ነበር። ከሰሜን ምስራቅ ወደ ደቡብ ምስራቅ መሆኑ ነው እንግዲህ ብላንኮ እዚህም እጇን መሰብሰብ አልቻለችም። ያው መቼስ እንደ ክፉ አመል ያለ ለመግራት ፈታኝ የሆነ ነገር የለም። ብላንኮ አጠቃላይ በህይወት ዘመኗ ሶስት ጊዜ አግብታለች። በትዳርም አራት ልጆችን አፍርታለች። ነገር ግን ከአንዳቸውም ጋር አብራ መኖር አልቻለችም። የመጀመሪያ የትዳር አጋሯ ካርሎስ ቱርጅሎ ይባላል። በጣም በፎርጀድ ሥራዎች ከፍተኛ እውቅና የነበረው ግለሰብ ነው። ከዚህ ግለሰብም ዲክሰን፣ ኡበርና ኦስቫልዶ የተባሉ ልጆችን አፍርተዋል። ምንም እንኳን ቱርጃሎ በእሷ ስራዎች ውስጥ የማይሳተፍ ቢሆንም የተለያዩ ሐሰተኛ ማስረጃዎችን እየሰራ በወንጀል ድርጊቷ ውስጥ ተሳታፊ ነበር። የኋላ ኋላ በዚህ ተግባሩ ከራሱ ጋር ግጭት ውስጥ የገባው ካርሎስ ቱርጅሎ ዳግም እንደዚህ አይነት አስቀያሚ ስራዎች ውስጥ እንደማይሳተፍ በነገራት ጊዜ ካልጠቀምከኝማ ምን ታደርግልኛለህ ብላ በ19 ሰባዎቹ ትዳራቸው በፍቺ ተደመደመ። ነገር ግን በ19 ሰባዎቹ ምክንያቱ ባልታወቀ መንገድ ተገድሎ ተገኘ። ለጊዜው የሞቱ መንስኤ የተዳፍኖ ቢቆይም ኋላ ላይ የወጡ መረጃዎች እንደሚያመለክቱት ከሆነ ደግሞ የገዛ ሚስቱ ብላንኮ በቅጥረኛ ነፍሰ ገዳዮች እንዳስገደለችውም ተረጋገጠ። በመቀጠልም በዚህ የአደገኛ እጽ ንግድ ውስጥ እያለች አልቤርቶ ብራቮ ከተባለ ግለሰብ ጋር በሥራ የተጀመረ ግንኙነት ቀጥሎ ወደ ትዳር ያመራል። ምንም እንኳን በትዳራቸው ልጅ ባያፈሩም በእጽ ዝውውሩ ዓለም ውስጥ ከፍተኛ እርዳታና ድጋፍ ያደርግላት ነበር። እያንዳንዱ ወንድ እሷን እስከ ጠቀማት ድረስ አብራው ትቆያለች እንጂ እሷ በፈለገችው መጠን የማያገለግላት ከሆነ እንዲሁም የሆነ አንዳች መልክ አገኘችበት፣ አብረን ኖረናል፣ ብዙ አሳልፈናል የሚሉ ነገሮችን አታውቅም። ቀጥታ ከህይወት ገጽ እንዲፋቅ ታደርጋለች። ይህም ስትጠራቸው፣ አቤት ስትልካቸው፣ ወዴት የሚሉ ታማኝ አገልጋዮቿ አማካኝነት ነው። ከሁለተኛው የተዳራ ጋሯ ላይም ተመሳሳይ ነገር ነበር ያደረገችው አብረው ሳሉ ከኮሎምቢያ እስከ አሜሪካ በተዘረጋው የአደገኛ እጽ የንግድ ሰንሰለት ውስጥ በጥምረት ተሳትፈዋል። በየወሩ 3400 ፓውንድ ኮኬን ወይም 1300 በላይ ኪሎ ግራም ኮኬን ወደ አሜሪካ ሰተት አድርጎ ያስገባሉ። በዚህ ስራቸውም ዋነኛ ተዋናይን ደግሞ ሁለተኛ ባለቤቷ አልቤርቶ ብራቮ ነበር። ነገር ግን ከለታት በአንዱ ቀን ንብረቴን ሰርቃል በሚል ተልካሻ ምክንያት ከኮሎምቢያ ዋና ከተማ ቦጎታ ወጣ ብሎ በሚገኝ አካባቢ እንደ አውሮፓውያን አቆጣጠር በ1975 እንዲገደል አደረገች። በዚህም ሳቢያ ጥቁር መበለት የሚል ቅጽል ስምም እንዲሰጣት ምክንያት ሆኗል። ሶስተኛውና የመጨረሻ ህይወት አጋሯ ደግሞ ዳሪዮ ሰፑልቬላ ሲሆን በቆይታቸው ሚካኤል ካሮሊዮን የተባለ ልጅም ወልደዋል። ነገር ግን እንደ አውሮፓውያን አቆጣጠር በ1983 ትንሽ በተፈጠረ ግጭትና ለመግባባት የፖሊስ መኮንን በሚመስል ግለሰብ ተገደለ። በዚህ ግድያ ውስጥ ዋነኛ ተጠርጣሪም ብላንኮ ነበረች። ሆኖም ይህ እውነት የወጣው በቁጥጥር ስር ከዋለች በኋላ ነው። በአጠቃላይ የቀረቧትን ሁሉንም የትዳር አጋሮቿን በረጅሙ እጁ አማካኝነት ከህይወት ገጽ ፈቃቸዋለች። ነገር ግን ሁሉንም ልጆቿን ለብቻዋን ያሳደገቻቸው፣ እንዳለመታደል ሆኖ ልጆቿም የእሷን ፈለግ ተከትለው በአደገኛ እፅ ዝውውር ውስጥ ተሳታፊ መሆን ጀመሩ። ነገር ግን እናታቸው በሕግ ቁጥጥር ስር ስትውል የእነሱም ዕጣ ፈንታ መታሰር ሆነ። በኋላም ከእስር ቤት እንደተፈቱ ወደ ኮሎምቢያ በመመለስ በተመሳሳይ ስራ ውስጥ መሳተፋቸውን ቀጠሉ። አሁን ሕይወት እንደ በፊቱ ቀላል አልሆነላቸውም። ከእናታቸው ጋር በዚህ አደገኛ ንግድ ውስጥ ሰጣ ገባ ውስጥ የገቡ ሰዎች ኡበርና ኦስላቫዶን ገደሏቸው። አንዳንድ ምንጮች ዲክሰን የተባለው ልጇም እንደተገደለ ቢገልጹም እስካሁን ግን የተረጋገጠ መረጃ የለም። የመጨረሻ ልጇ ሚካኤል ካሮሊንም የእጽ ማዘዋወር ተግባሩ ቀጥሎ እንደ አውሮፓውያን አቆጣጠር በ2011 በቁጥጥር ስር ውሎ በ2018 ተለቀቀ። እንደ ፎክስ ኒውስ ዘገባ ከሆነ ካርተል ክሩ በተባለ ልጆችና እናት በአደገኛ የእዝ ዝውውር ላይ የሚያጠነጥነው ተከታታይ ፊልም ላይም ተሳትፏል። በኋላም በፋሽን ኢንዱስትሪ ላይ በመሳተፍ ወደ ሌላ የህይወት መንገድ ገብቷል። ብላንኮ በዚህ ውስብስብ በሆነ የአደገኛ እጽ የንግድ ሰንሰለት ውስጥ ከፍተኛ ገቢና ሀብት ካጋበሱ ሌሎች ሰዎች ጋር ያስተካክላታል። አንዳንድ መረጃዎች እንደሚገልጹት ከሆነ በወር ውስጥ እስከ 80 ሚሊዮን ዶላር የተጣራ ትርፍን ታጋብሳለች። ከዚህ ባለፈም አጠቃላይ ሀብቷ ወደ 2 ቢሊዮን ዶላር እንደሚደርስም ይገምታል። በማያሚ ቅንጡ አፓርታማ ብሎም የግል ጀት ሁሉ ነበራት ነው የሚባለው። ነገር ግን በወንጀል የመጣ ገንዘብ እንደ ተራራ ቢቆለልም ቅሉ እንደ ደመና መብነኑ ግን አይቀርም። በተለይ ብላንኮ ወደ መጨረሻዎቹ የዕድሜ ዘመኗ አካባቢ መጠነኛ አኗኗርን መከተል ጀምራ ነበር። በነገራችን ላይ አንዳንድ ጊዜ በእውን ዓለሟ የጋዳ ዓለም ገጸ ባህርያትን ሁሉ ትጫወታለች። አንዳንዴ ጤንነቷ ሁሉ ያጠራጥራል። በተለይ ከፖሊስ እይታ ለመሰወር የተለያዩ ማንነቶችን መምሰል ተከናበታለች። ሲላት ጸጉሯን ተቆርጣ የመንደር ወጠጤ ትመስላለች። ሲያሻት ሰውነቷን አክስታና ወፍራ ሌላ ሰው ሆና ብቅ ትላለች። በየጊዜው መልኳንና ማንነቷን እየቀያየረች የፖሊሶችም ራስ ምታት ሆና ነበር። በጽ ማዘዋወር ህይወቷ ቀጠለችበት። ኮሎምቢያ ከሚገኘው የማፊያ ቡድን ጋር በመተባበርም ምክንያታቸው ገንዘብ ኃይል፣ እንዲሁም አደንዛጭ ጽ በሆኑ መነሻ መንገዶች ላይ ሁሉ ሳይቀር በመኪና እየተዘዋወሩ ሰዎች እያደኑ የሚገድሉ ቡድኖችን በማደራጀት ማያሚን ቀንና ሌሊቱን አምታታችባት ታዲያ። እንደ አውሮፓውያን አቆጣጠር በ1970 ሰባዎቹ መገባደጃ ላይ መርማሪዎች በማያሚ የአልኮል ሱቅ ውስጥ የተካሄደውን የአደንዛዥ እፅ ተቀናቃኞችን ለመግደል የተደረገውን የተኩስ ልውውጥን ጨምሮ ከበርካታ ግድያዎች ጋር አቆራኝተዋት የነበረ ቢሆንም ብላንኮ ግን ሁል ጊዜም ከባለስልጣኖች ወጥመድ ማምለጥን ተከናብታለችና፣ በዚህ በኩል ሄደች፣ በዚያ በኩል ሰምቻታለሁ የሚል የማይጠፍቶ የመርማሪዎቹ ቢሮ ትርምስ ብቻ ሆነ። የማታ ማታ ግን ማለትም እንደ አውሮፓውያን አቆጣጠር በ1980 ዎቹ ይህ የአደንዛዥ የዛዙዋዋሪ ቡድን ሚሊየነር እየሆነ መጣ። እዚያው ማያሚ ውስጥ በገዛችው አዲስ መኖሪያ ቤት ተንፈላሳ ለምትኖረው ጋድ ማዘር፣ የኮኬን ንግሥት ወይንም ጥቁር መበለት እያሉ ለሚያንቀሉ ጳጳሷት ብላንኮ ግን እድል ፊቷን ማዞር ጀመረች። እንደ አውሮፓውያን አቆጣጠር በፌብርዋሪ 1985 የአሜሪካ የመድኃኒት ማስፈጸሚያ ኤጀንሲ ኤጀንቶች ኤርቪን ካሊፎርኒያ ውስጥ በቁጥጥር ስር ዋሏት። በእስር ቤት ሆና መክረሟን ስታውቅ ለመደራደሪያነትና ነፃነቷን ለመጎናጸፍ የማይቻል ሙከራውን ሁሉ አድርጋ ነበር። በተለይም የፕሬዚዳንት ጆን ኤፍ ኬኔዲ ልጅን ለማሳገትና ተልኳ ከተሳካ በፈንታው እንደ መደራደሪያ ተጠቅማበት ከእስር ቤት የመውጣት እቅድም ነበራት። ነገር ግን እቅዱ አልሰመረላትም። በነገራችን ላይ ህጻናትን አግቶ ብር መቀበል ጥርሷን የነቀለችበት ስራዋ ነው ማለትም ይቻላል። እንዲያውም አንድ መረጃ እንደሚያመላክተው ገና ልጅ እያለች ምናልባትም የ11 አመት ልጅ እያለች የመጀመሪያ የወንጀል ስራዋን ሀብ ላይ የጀመረችው መርሊን ውስጥ የሀብታም ልጆችን እየመረጠች እገታ ትፈጽምና በፋንታው ገንዘብ ትቀበላለች። ገንዘብ ለመስጠት አሻፈረኝ የሚሉ ቤተሰቦች ካሉ ግን ያለ ርኅራሄ እርምጃ ትወስዳለች። ራሷ ሕፃን ሆና ሕፃናትን እያገተች ጭካኔን የተለማመደችው ገና በልጅነት እድሜዋ ነበር። ግሪሴልዳ ብላንኮ ሬስትሮፔ ለዘመናት ከተጫወተችው የአይጥና ድመት ጨዋታ እስከ ወዲያኛው ተሸንፋ መውደቋ እርግጥ ሆነ። እንደ አውሮፓውያን አቆጣጠር በ1985 ኒውዮርክ ውስጥ የተጀመረው የፍርድ ሂደቷ ህልቆ ቢስ ሴራዎችን በማቀነባበር ኮኬን ወደ አሜሪካ በማስገባትና በማዘዋወር በሁሉም ክሶች ጥፋተኛ ነች ተብላ ተጠናቀቀ። ነገር ግን እዚህ ላይ የሚገርመው ነገር ፍሎሪዳ ውስጥ በርካታ ሰዎችን በግፍ ገድላለች ተብሎ ክስ ቢቀርብባትም እንቆቅልሽ በሆነ መንገድ ፍርድ ቤቱ ከክሱ ነጻ በማድረግ 15 ዓመታትን ብቻ ከፌዴራል እስር ቤት ፍርግርግ ጀርባ እንድታሳልፍ ፈርዶባት መዝገቡን ወደ መዝገብ ቤት መለሰው። ነገር ግን እውነት ለጊዜው ትዳፈን እንደሆን እንጂ ጨርሳ አትጠፋም እንዲሉ የእስር ጊዜዋን ልትጨርስ ስድስት ዓመታት ብቻ ሲቀሯት እንደ አውሮፓያን አቆጣጠር በ1994 መሆኑ ነው። ብላንኮ ሶስት የግድያ ክሶች ቀርበውባት ማያሚ ፍርድ ቤት ፊት ቆመች። ነገርዮ ምን መሰላችሁ? ጆርጅ አያላ አሊያም በቅልጽ ስሙ ሪቪ የሚባል የብላንኮ ቅጥር ነብሰ ገዳይ ነበር። ያኔ ኒውዮርክ ውስጥ በፍርድ ቤት ቀርቦ በብላንኮ ላይ የእምነት ክህደት ቃሉን ምሎ ተገዝቶ መስጠቱንም ልብ በሉ። ታዲያ የፍሎሪዳ ግዛት አቃቤ ህግ ቢሮ ውስጥ ከምትገኘው ጸሐፊ ጋር እፍ ያለ ፍቅር ውስጥ ገብቶላችሁ ኖሮ፣ አቃቤ ጉም ይህ ሰው ኒውዮርክ ውስጥ በሰጠው የእምነት ክህደት ቃል ላይ ጥርጣሬ ገባቸው። አያላ በብላንኮ ላይ በመሰከርባት ሌሎች የአደንዛዥ እፅ ቡድን አባላት ይገሉኛል በሚል ፍራቻ ሆን ብሎ የብላንኮን ጉዳይ እንዲጭበረበር አድርጓል ብለው የሚሞግቱ ብቅ ብቅ ባነት ጀመሩ። ይህኔ አቃቢ ህጎቹ ጉዳዩን ከስር መሰረቱ ማጣራት ጀመሩ። አያላ በጠባቧ የምርመራ ክፍል ውስጥ ከመርማሪዎች ጋር ተፋጠጠ። አማራጭ አልነበረውም። ሁሉንም አንድ በአንድ አመነላቸው። ዳግም ቀለበት ውስጥ የወደቀችው ብላንኮም ግድያዎችን ማስተባበል ባለመቻሏ ሌላ የአስር ዓመት እስር ተከናምባ ወደ እስር ቤት ተመለሰች። የብላንኮ ሰማይ ጥቁር ለበሰ። ለነገሩ ሰው የዘራውን ያጭዳል አይደል? ነገሩ ብላንኮ የእስር ጊዜዋን ጨርሳ እንደ አውሮፓውያን አቆጣጠር በጁን 2004 ከእስር ቤት ከተለቀቀች በኋላ በአስቸኳይ ተጠርዛ ወደ ኮሎምቢያ ተላቀች የነሐሴን ዶፍ የመስከረም ብራ ሰማይ ረታው ቀናትን ቀናት በላቸው ወራትን ለዓመታት ጥርጊያውን አቀኑ ከዚያ እስከዚህ ድረስ ስምንት ዓመታት አለፉ ዘጋድ ማዘር ተብላ የተሞካሸችው ብላንኮም ጥርስ የሌላት አንበሳ ሆና እዚያው ኮሎምቢያ ውስጥ እየገፋች ነበር 69 አመት ሞልቷት ነበር። አንድ መስከረም ብላንኮ እንደ አውሮፓውያን አቆጣጠር መስከረም 3 2012 አንድ ስጋ ቤት ጎራ ብላ ከሽንጡም ከሻኛውም የጎመጀችለትን አስቆርጣ እየወጣች ነበር። መሳሪያ የያዙ ሁለት ሰዎች በሞተር ሳይክል ሲከንፉ መጡና የጥይት በረዶ አዝንበውባት በመጡበት አካዋን እብሳሉ። ብላንኮ ዣ ብላ ተዘረረች መሬቱ ላይ ታዲያ በዚህ ጊዜ አንድ ወግ አጥባቂ ባለስልጣን ብላንኩ በአርባ ሰዎች ግድያ ሊከሷት ዳር ዳር እያሉ የነበረ ሲሆን አንዳንዶች ግን ይህን ቁጥር ከ200 ቢበልጥ እንጂ አያንስም ብለው ሞግተዋል። ዳሩ ግን የሞተን ሰው ከሶ ፍርድ ቤት ማቆም ምን ሊፈይድ